ውስጥ ነበልባል ውስጥ እንደ መግባት እንደሆነ ተናግራለች ማለት ነው። በዚህ ላይ ደግሞ ዝና እውነታውን ያለማውራት እየተሟገታቸው ይገኛል። መድብል ግን እልህ አስጨራሽ ውስጥ ገብቷል ማለት ነው። የብሩክ ጉዳይ በጣም እያሳሰበው የሚገኘው ጀግናው መድብል አሁንም ቢሆን ስለ ብሩክ አንድ ፍንጭ እስከሚሰጥ እንደማይወጣ ነግሮታል ማለት ነው። ይሄ ለዝና ደግሞ መሸነፍ ሳይሆን ጀግንነት ነው። የማይገባ ውስጥና ማወቅ የሌለበትን ሚስጥሮች እንዳወቀ አሁን ላይ ግን የመድብልም ሆነ የሞገስ ጉዳይ እንዳበቃለት ዝና በታሰረበት እየነገራቸው ይገኛል ማለት ነው። እውነት ዝና ታስሮ ስለ ብሩክ ያወራል ወይንስ እንደተባለው ማህሌት እንደፎከረችለትም ካሌብ ሙልሲሳ ይመጣል? ይሄ እንግዲህ ከካሌብ ሙልሲሳ መጣ ማለት ኤፍራታ ብቻ ሳትሆን መሀሌት በወንጀል ውስጥ ትገባለች። አንደኛ ይህን ነገር መድብልን እንድታስወግደው አብራ ስትገፋፋ የነበረችው ኤፍራታ ሳትሆን መሀሌት ነበረች። በዚህ ጉዳይ ላይ ደግሞ ኤፍራታ አልተስማማችም መጀመሪያ ላይ። ሆኖም ግን ሁለቱም አጣብቂኝ ውስጥ ናቸው። ቅድስት የምሳሌን ጥያቄ መመለስ ስለ በለቅሶ እና በሐዘን እራሷን እያስጨነቀች ትገኛለች። ቀን በቀን ፍላጎቷ ለየት ያለ ሆኖባታል። ዛሬም አባዬ አይመጣም ወይ አይደውልም ወይ ይመጣል እያልሽኝ እየዋሸሽኝ እንደሆነ ነው የተሰማኝ ብላታለች። ስለዚህ ሕፃን ልጅ ደግሞ ውሸት እንደማያውቅ ነግራት ነበር ከዚህ ቀደም። ቅድስትን በጣም ነው የምትወዳት ምሳሌ ምሳሌ ም እንደዛው ማለት ነው። እንደ ልጄ ነው የማይሽ ሁሉንም ነገር ግን እስከ ሞት ፍጻሜ አልለይሽም ብላ ቃል ገብታላት ነበር። ቅድስት በአሁን ሰዓት እሱ አስጨንቋታል። እንግዲህ የተናገሩት ከሚጠፋ የወለዱት ይጥፋ እንደሚባለው መድብል አይዞሽ፣ ስለ ብሮክማ ዝና ይናገራል አታስቢ ይህን ጉዳይ ግን አሁንም ምሳሌ መናገር ምን ማወቅ የለባትም እያላት ነበረ። ቅድስት ግን ጭንቅ ውስጥ ናት። ሞገስ በአሁን ሰዓት ከሉላ ጋር መሆኑ ለዝና ሰላም አልሰጠውም። አሁንም ቢሆን እየዛተበትና እስከ ዘር ማንዘሩ እንደሚያጠፋው ነግሮታል። ሞገስም ቢሆን ሉላ ማለት የልጅነት ፍቅረኛ ናት። ወዳክ ሳይሆን አስገድደክ ነበር ያገባሃት። ስለዚህ ደግሞ እኔም እስከ ሞት እጋፈጣለሁ እያለው ይገኛል። ያው እንደምናውቀው ሞገስ በጣም ፈሪና በጭባጫ ነው። ዝና አይደለም እስሩ ደርሶ በድምፁ በስልክ እንኳን የሚደነብርለት ሰው ነበረ። አሁን ግን ዝና ወድቆ ይገኛል።